መረጃ ሀብት ነው ነገር ግን ደግሞ ያን መረጃ የተለያዩ አንግል የተለያዩ ፍላጎት ያላቸው የተለያዩ ሰዎች ከውስጥም ከውጭም የራሳቸውን ፍላጎት ለማሳካት መረጃን ወደ ተለያዩ ሚዲያዎች ወደ ተለያዩ ፕላትፎርሞች ይረጫሉ ስለዚህ እኛ ምንድነው ማድረግ ያለብን የትኛው መረጃ ትክክለኛ ነው የትኛው መረጃ ሎያሊቲ ነው የሚለውን ነገር ፈርዘር ሂደን ማጣራት መቻል ያለብን አንዳችን ያለ አንዳችን መኖር ስለማንችል ይሄ አንደኛውን ወደ አንደኛው ላይ የማነሳሳት የሚደረግ በማንኛውም አይነት ፕሮፓጋንዳ ምንጩ ምንድን ነው ? ትርፉስ ምንድን ነው? የሚለውን ነገር በደንብ አጣርተን ትክክለኛና ታማኝ የሆኑ መረጃዎችን መውሰድ መቻል ያለብን የሚል ሀሳብ አለ። እንዳን ለማ ያው የተለያዩ ሰዎች ይገባል፣ ጣልቃ ገብነት አለ፣ የውጭም የሀገር ውስጥም አለ ግን ኢትዮጵያ በዛ ጉዳይ አይደለም የምትታየው። አሁን እኛ ተተኪ ትውልዶች በፊትም ያለን ከኋላም የሚመጡ ትውልዶች ትክክለኛ መረጃ ነው ይዘው መጓዝ ያለባቸው። ምክንያቱም ልጆች ያለውን ነገር ነው ይዘው መቀጠል የሚችሉት እንጂ በዚህ ጉዳይ እንኳን ምንም የለም። ምክንያቱም ሚዲያ ያለውን ነገር ማስተላለፍ የሚችለው ትክክለኛውን መረጃ መጀመሪያ ሚዲያ ወደ ህብረተሰቡ ስናወርድ ምን ይላል ብለን ራሳችን መመርመር እንዳለብን ነው። ከዚህ ጋር የተገነዘበ መረጃን ዝም ብሎ የመቀበል የማግበስበስ ባህሪ ባህል ሊዳብር አይገባም። መረጃን ደግሞ የምንጠቀምበትን መንገድ ማወቅ ጥሩ ነው። እኛ ኢትዮጵያውያን ለምሳሌ እኛ ሀገር እኮ በጣም ብዙ ብሔር፣ ብዙ ባህል፣ ብዙ እምነት ተሳስረን የምንኖር አብሮነታችን በጣም ሰንሰለቱ የጠበቀ ነው። ስለዚህ አንድ የሆነ መረጃ ሲለቀቅ ያንን ሁሉ ትስስር በአንድ ጊዜ እንዴትስ ሊበጣጥሰው ይችላል? ማለት እንዴት ስሜታዊስ እንሆናለን? በመረጃ ስሜታዊነት መነዳት የለብንም ብዬ አስባለሁ። እና እኛም ኃላፊነት አለብን፣ መረጃዎችንም የሚለቁ አካላት ደግሞ ትልቅ ኃላፊነት አለባቸው። የሴቶችን ጥቃት እኔም አልደግፈውም፣ ምክንያቱም ሴቶች ከማህበረሰቡ አንድ አካል ናቸው። ሴት ከሌለ ሀገር አትኖርም፣ አገር ከሌለ ደግሞ ሴት አትኖርም። ስለዚህ የሴቶችን ጥቃት በዚህ ሰዓት ማንም እንትን የሚደግፍ የለም መጠቃት የለባቸውም ባለው ነገር ነው። እኩል ግንባር ቀደም ሆኖ መስራት ያለባቸው አንዳንዶቹ ግን ለፖለቲካ ሹ ይጠቀሙታል የሴቶችን ጥቃት። ምክንያቱም ያልሆነው ሆነ የሆነውን ሆነ በቃ እውነታውን ይደብቁና ውሸት የሆነውን ነው አጋ ነው የማውጣት ስራ የሚሰሩት። ሴቶች እናቶቻችን ናቸው። ስለዚህ የሴት ልጆች ጥቃት እንደ ሀገር መቆም መቻል አለበት፣ ካለ እንደ ሀገር መቆም መቻል አለበት። ሴቶች የተለያየ ፖለቲካ ፍጆታ መጠቀሚያ መሆን መቻል የለባቸው። ሰዎች የተለያየ ሀሳብ ፖለቲካ ካላቸው በሀሳብ ገበያ ውስጥ ተወዳድረው የራሳቸውን ሀሳብ አቅርበው ፖለቲካቸውን ማራመድ ይችላሉ እንጂ ርካሽ የሆነ ሴቶች ጥቃት ላይ የሚደረግ ፕሮፓጋንዳና ሴቶች ላይ ያነጣጠረ የሚዲያም እንዲሁም የተለያዩ ፖለቲካ አንድምታ ያላቸው ነገሮች ቀጣይ ሴቶች ላይ ለሚደረጉ ጥቃቶች የራሱ የሆነ አሉታዊ አስተዋጽኦ ይኖራቸዋል። ስለዚህ ሴቶቻችን ላይ የሚደረገውን ጥቃት እንደ ሕዝብ እናወግዛለን ግን ደግሞ በሱ ሽፋን ተደርጎ የሀሰት ፕሮፓጋንዳ የሚሰራጨው ነገር በጣም አሳፋሪና ሊኮነንና ሊወገዝ የሚገባው ትልቅ እውነት ነው። ሁላችንም ተከባብረን አንዱ አንዱን አክብሮ የሚኖርበት ነው። ስለዚህ የትኛውም አካል አንድ ግለሰብ ወይም አንድ ቡድን ተነስቶ ያንን መከባበራችንን በአንድ እንትን ሊንደው ሊያፈርሰው አይችልም። ስለዚህ አንደኛ ኢትዮጵያዊ መሰረታችን የጠበቀ ነው። ይህንንም ከምንሰማቸው ነገሮች ጋራ የሆኑ ግለሰቦች ለሆነ ይሹ የፖለቲካ ዓላማ ለገንዘብ ጥቅም፣ ለተለያየ ጥቅም ሲያውሉት እኛ መቀበል የለብንም። የሴቶች ጥቃት ወይም የሰው ጥቃት፣ የትኛውም ጥቃት እንደ ሰው እናወግዛለን፣ አንቀበልም። ደግሞ ሁሌም ስናወግዝም የነበርነው ፐርሰናሊ፣ አንድ ግለሰብ ባያወግዘውም ሕግ እኮ የሚያወግዘው ነገር ነው። ስለዚህ ልንቀበለው አንችልም ጥቃትን። ግን በዛ መሸፈኛ ውስጥ ሆኖ ደግሞ ሌላ ተልዕኮ ይዞ ሲመጣ እኛን፣ ነን ኃላፊነት ያለብን።